ሰይጣኑና መቃርስ ፊት ለፊት ተገናኙ። በመገናኘታቸውም አባ መቃርስ ጥያቄዎቹን አስከትሎ ጠየቀው። የሰይጣኑ ምላሽም በጥያቄው መሰረት ላይ እያተኮረ ነበር። መቃርስ ሰይጣንን በጥያቄ ብዛት ብዙ ለፈተና ያዘጋጃቸውን መንገዶች አወቀበት። መቃርስ ለቴዎፕም ጤስ የነገረው መልእክት ለህይወቱ መሰረትና ለነፍሱም እንደ ቤዛ ነበር። ቴዎፕም ጤስ አባ መቃርስ ባይመጣለት ሰይጣን ምናልባት ሊያሸንፈው ይችል ሊሆን መቃርስ በምድረ በዳ ለብቻው ያያቸው አካላት ሰዎች ናቸው ወይስ መናፍስት? አባ መቃርስ በወጣቷ ፈተና ደረሰበት። ያስነወረኝ እርሱ ነው ብላ ከሰሰችው። የልጅቷ ቤተሰቦች አባ መቃርስን ደቀ መዝሙራቸው ፊት ለመውገር ማሳደር ጀምረዋል። በዚህ ሰዓት የአባ መቃርስ መልሱ ምን ነበር? ሰዎቹ እንዳሉት አባ መቃርስ ልጅቷን አስነውሯት ይሆን? የልጅቷ ቤተሰቦች መቃርስን ምን አደረጉት? የመቃርስን ድርጊት የተመለከተው ረዱ በመቃሪ ድርጊት ምን ተሰምቶት ይሆን? እነዚህንና ሌሎችንም ታሪኮች በጋራ እንዳስሳለን። አብራችሁን ቆዩ። ሰላም! በመላው ዓለም የምትገኙ ወዳጅ ቤተሰቦች፣ በዛሬው መሰናዷችን የቅዱስ መቃርስን የበረሃ ተጋድሎና ለደቀ መዛሙርቶቹ የሚሰጣቸውን ምክረ ሀሳቦች በዝርዝር እንመለከታለን። አስተማሪ የሆነውን ይህንን ታሪክ ለመከታተል እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አባ መቃርስ በታላቁ በሴት ምድረ በዳ ውስጥ ሲኖር እርሱ የመጀመሪያውና ብቸኛው መነኩሴ ነበር። እርሱ ከሚኖርበት በረሃ ወረድ ብሎ በሚገኘው በረሃ ውስጥ ግን ሌሎች ብዛት ያላቸው ወንድሞች ነበሩ። ከእለታት አንድ ቀን አባ መቃርስ የመንገዱን ግራና ቀኝ ሲመለከት ሰይጣን በሰው ተመስሎ በሚኖርበት ጎጆ አጠገብ እያለፈ ነበር። ሰውየው ከጥታ ሰርቶ ዙሪያውን የተበሳሳ ልብስ የለበሰ ሲሆን በየቀዳዳው ውስጥ ትናንሽ አገልግሎች አንጠልጥሏል። በዚህ ጊዜ መቃርስ ወዴት እየሄድክ ነው? ብሎ ጠየቀው። ሰይጣኑም የወንድሞችን ሕሊና ለበጠብጥ እየሄድኩ ነው ብሎ መለሰለት። መቃርስም መልሶ የእነዚህ ትናንሽ ቅሎስ ጥቅም ምንድን ነው ብሎ ይጠይቀዋል። ሰይጣኑም ወንድሞች ይቀምሷቸው ዘንድ ምግብ የያዝኩባቸው አገልግሎች ናቸው አለው። በመቃርስም ይህ ሁሉ አይነት በማለት ጠየቀው። ዲያብሎስም እንዲህ ብሎ ይመለስለታል። አንድ ወንድም አንዱን አይነት ምግብ ሲቀምስ ካልተስማማው፣ ሌላኛውን አይነት ምግብ አቀርብለታለሁ። እርሱም ካልጣመው ሌላኛውን የምግብ አይነት ይቀምሳል። እንዲህ እንዲህ እያለ የሚስማማውን እስኪያገድ ድረስ ከሁሉም አይነት ምግብ ይቀምሳል። በመጨረሻ ግን ከዚህ ሁሉ አይነት አንዱን ይመርጣል። ለውና በቅስፈት ከአጠገቡ ይሰወርበታል። አባ መቃርስ ሰይጣኑ በሄደበት አቅጣጫ ተመልሶ ሲመጣ እስኪመለከት ድረስ እዚያው ቦታ ላይ ቁሞ ይጠብቀዋል። ከዚያም አጠገቡ ሲደርስ እያሾፈበት መልካም ጤና ላንተ አለው። ሰይጣኑም እንዴት ጤና ሊኖረኝ ይችላል በማለት ይነጫንጭበት ጀመር። መቃሪም ምን ለማለት እንደፈለገ መልሶ ሲጠይቀው ሁሉም ስለተቃወመኝ አንዳቸው እንኳን በሰላም አልተቀበሉኝም፣ ብሎ ይመልስለታል። አባ መቃርስም እዚያ ታች ከሚኖሩ ሰዎች መካከል ጓደኛ የሚሆኑ ሰው አጣ ማለት ነው፣ ሲል በድጋሚ ጠየቀው። ሰይጣኑም ለነገሩ እዚያ ታች አንድ ጓደኛ ነበረኝ፣ በእርግጥ እርሱ ቢቀበለኝም ልክ ሲመለከተኝ ያለበትን ቦታ እንደ ነፋስ አቅጣጫውን እየቀያየር አስቸግሮኛል፣ ብሎ መለሰለት። መቃርስ ሰው ማን እንደሆነ ሲጠይቀው ቴዮፒም ታስ ብሎ ከተናገረ በኋላ ይሰወራል። ከዚህ በኋላ አባ መቃርስ እርሱ ከሚኖርበት በረሃ በታች ወዳለው ገዳም ይወርዳል። በዚያ ያሉ አባቶች መምጣቱን ሲሰሙ እርጥብ የዘንባባ ዝንጣፍ ይዘው ይቀበሉታል። እያንዳንዳቸው በዚያ ሰዓት ያስቡ የነበረው ከኮረብታው ላይ ወርዶ የመጣው እኔ ዘንድ ነው እያሉ ነበር። እርሱም አጠገባቸው እንደደረሰ ኢትዮጵያም ጠርስ የሚባለው አባት ማን እንደሆነ ይጠይቃቸውና ያለበትን በአት ሲጠቁሙት ወደዚያው ያመራል ከዚያም ቴዎፐምጠስ ገና ሲመለከተው በባቱ ውስጥ በደስታ ተቀበለው። በባቱ ውስጥ ሁለቱ ብቻቸውን ሲቀሩ አባ መቃርስ ቴዎፐምጤስን እየበረታ ነው ብሎ ጠየቀው። እሱም በጸሎት ብርታት እየጠነከርኩ ነው፣ ነገሮች በጥሩ ሁኔታ እየተከናወኑልኝም ነው ብሎ መለሰለት። አረጋዊ መቃርስ መልሶ ሀሳቦች አይዋጉህም በማለት ጠየቀው። ቴዎፐምጤስም አባ መቃርስ የሚለውን ለመቀበል ብቻ በፍርሃት ውስጥ ሆኖ አሁን ደህና ነኝ አለው። በዚያ ጊዜ አባ መቃርስ አየህ፣ እነዚህ ሁሉ ዓመታት በመንኩስ እናኖር ያለው ይሁን እንጂ አሁን ድረስ ምን ያህል ሰው እንደሚያወድ ሰኝ ተመልከት። ምንም እንኳ መንኩሴ በሆንም፣ የዝሙት መንፈስ እስከ አሁን ድረስ ይፈታተነኛል ብሎ ነገረው። ቴዎፐምቄስም ይህን ሲሰማ እመነኛ አባቴ እኔን የሚፈታተነኛል አለው። መቃርስም ሌሎች ይዋጉኛል ያላቸውን የተለያዩ ፈተናዎችን ተራ በተራ ለቴዎፐምቄስን ሲነግረው እርሱም የሚፈታተኑትን ውጊያዎች አምኖ በመቀበል ያለበትን ሁኔታ በትክክል ነገረው። በዚህ ጊዜ መቃርስ እንዴት ነው የምትጾመው ብሎ ጠየቀው። የምጾመው እስከ ዘጠኝ ሰዓት ድረስ ነው። የጾምህን ሰዓት ጥቂት አራዝመው፣ ወንጌልና ሌሎች ቅዱሳት መጻሕፍትን በተመስጦ አንብብ። አንድ በአድ የሆነ ሐሳብ በውስጥህ ከተቀሰቀሰ እርሱን ሳይሆን ወደ ላይ ተመልከት። በዚህ ጊዜ ኢየሱስ ክርስቶስ ሊረዳህ ወደ አንተ ይመጣል በማለት አባ መቃርስ መከረው። አባ መቃርስን ከመከረው በኋላ በመጣበት አኳኋን ወደ በዓቱ ተመልሶ ሄደ። አባ መቃርስ በዚያ ሆኖ መንገዱን ለሶስተኛ ጊዜ ሲቃኝ ዲያብሎስን ስለተመለከተው አሁን ደግሞ ወዴት እየሄድክ ነው ብሎ ጠየቀው። ዲያብሎስም የመነኮሳትን የቀደመ ትዝታቸውን ልቀሰቅስባቸው እየሄድኩ ነው አለውና ካጠገቡ ተሰወረ። ዲያብሎስ በዚያው መንገድ ተመልሶ ሲመጣ ቅዱስ መቃርስ ወንድሞቼ እንደምን ናቸው ብሎ ጠየቀው። ዲያብሎስ ነገሮች ክፉኛ እንደተበላሹበት ሲነግረው መቃርስ በምን ምክንያት እንደተበላሹ ጠየቀው። ጠላት ሰይጣንም እንዲህ ሲል ነገረው፤ ሁሉም ጋግርታም ሆነዋል። ከሁሉም የባሰበት ደግሞ ቀርቶኝ የነበረውና የሚታዘዘኝ ያ አንድ ወዳጄ ነው። ምን እንደለወጡ አላውቅም። የሚገርመው አለመታዘዙ ብቻ ሳይሆን ከሁሉም የከፋው ጋግርታም እርሱ ሆኖ መገኘቱ ነው። ስለዚህ አሁን ከረዥም ጊዜ በኋላ ካልሆነ በስተቀር ዳግሞ ወደዚያ ቦታ ላልወርድ ወስኛለሁ። ከዚህ በኋላ በመቃርስን በቆመበት ቦታ ትቶት እንደ ጉንበን ጠፋ። ቅዱስ ምቀርስም ወደ ባቱ ገባ። አባ ምቀርስ ስለ ሲናገር ገና ወጣት እያለው ግብጽ ውስጥ በአንድ ባት ውስጥ ስኖር በመንደሪት ውስጥ የጽህፈት ስራ አንድ ወሰዱኝ። እንዲህ ያለው ክብር ለኔ የሚገባኝ ሰው ስላልሆንኩ ወደ ሌላ ቦታ ሽሽቼ የተቀመጥኩ። በዚያም አንድ ለእግዚአብሔር ያደረ መልካም ሰው ስላገኘው የእጅ ስራዎችን ወደ ገበያ እየወሰደ በመሸጥ በሚገባ ያገለግለኝ ጀመር። ከትኬት ጊዜ በኋላ በዚያች መንደር ውስጥ የምትኖር አንዲት ልጅ ገረድ በዲያብሎ ስለተፈተነች የዝሙት ኃጢአት ፈጸመች። ሆዷ እየገፋ መጥቶ እርጉዝ መሆኗ ሲታወቅ፣ ለዚህ ጥፋት የተጠያቂው ማን እንደሆነ በጥያቄ ያፋትጡታል። እርሷም መነኩስ የሆነው ብላ መልስ ትሰጣለች። ከዚህ በኋላ ሰዎቹ በቀጥታ ወደ እኔ መጥተው በአንገቱ ላይ በጥላሸት የጠቆሩ ትናንሽ ማሰሮችንና ሌሎችም ነገሮችን ካንጠለጠሉ በኋላ ወደ መንደሩ መካከል ወስደው ይህ መነኩሴ ሴት ልጃችንን አስነውሯል፣ ስለዚህ ይዛችሁ ውገሩት እያሉ በሞትና በሕይወት መካከል ለኛ እስከወድቅ ድረስ ክፉኛ ደበደቡኝ። ከዚህ በኋላ አንድ መነኩሴ በዚያ ሲያልፍ ሁኔታውን ስለተመለከተ ይህንን እንግዳ መነኩሴ የምትወግሩት እስከ መቼ ድረስ ነው በማለት አስጣለኝ። አስቀድሞ ያገለግለኝ የነበረው ሰው ከኋላ ሲከተለኝ እርሱንም ልታገለግለው የቆምከው መነኩሴ የሰራውን ስራ ተመልክተህ ተመለከትክ? በማለት በስድሙ ልጭ አድርገው ስላዋረዱት በአፍረት ተዋጠ። የልጅቱን ወላጆች ወደ እርሱ ወስዶ ጠብቃት ማላ ካልገባ በስተቀር እንዳትለቁት ብለው አስጠነቀቁ። በዚህ ጊዜ ከሚያገለግለኝ ሰው ጋር ከተነጋገርኩ በኋላ እርሱ ዋስ ሆኖ አስለቀቀኝ። ከዚህ በኋላ ወደ በዓቴ ሄጄ የሰራኋቸውን ቅርጫቶች በሙሉ ለደበደቡ ሰዎች ሰጠኋቸውና እነዚህን ሽጡና ለባለቤት የምትበላውን ነገር ገዝታችሁ ስጧት አልኳቸው። ይህን ብዬ ራሴን መቃርስ ሆይ ለአንተ የምትሆን ሚስት አግኝተሃል፣ ስለዚህ እርሷን የሚያኖር ተጨማሪ ገቢ ስለሚያስፈልግህ ጠንክረህ ልትሰራ ይገባል አልኩት። ከዚህ በኋላ ቅርጫቶችን ቀንና ሌት በትጋት እየሰራሁ ሸጬ ወደ እርሷ መላክ ቀጠልኩ። ከወራት በኋላ ይህች ምስኪን ልጅ የመውለጃዋ ቀን ሲደርስ ምጧ ለብዙ ቀናት ቆየባት። በዚህ ጊዜ ወገኖቿ ተሰብስቦ ምንድር ነው ነገሩ ብለው ጠየቋት። እርሷም ምን እንደሆነ አውቃለሁ፣ በሐሰት የመነኩሴውን ስም ስላጠፋሁ ነው። ሊወቀስ የሚገባው እርሱ ሳይሆን እገሌ ነው ብላ ያስረገዛትን ሰው ስም ተናገረች። በዚህ ጊዜ የሚያገለግለኝ ሰው በደስታ እየፈነጠዘ ወደ እኔ መጥቶ ልጅቱ መነኩሴው ምንም አላጠፋም እኔ ዋሽቼ ነው ብላ እስክት መሰከር ድረስ ፍጹም ልትወልድ አልቻለችም ነበር። አሁን በመንደሯ ውስጥ ያሉት ሰዎች ሁሉ ወደ አንተ መጣው ለመግባት ጓት ነው በማለት ነገረኝ። የእንስሳማ ሰዎች ሊረብሹኝ ይችላሉ ብዬ ስለፈራው አሁን ወደ ወደ መጣው። በዚህ ቦታ የመጣውበት ዋናው ምክንያት ይህ ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅቱን በእርግጥም እንደወደዱት እርግጠኞች ነን። ከተለያዩ መጽሐፍት የሚገኙ መንፈሳዊ ታሪኮችንና ተጋድሎዎችን እየሰሙ የወተውን ሊቀይሩ ከወደዱ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ መንፈሳዊ ተረኮችን ያዳምጡ። እንዲሁም በየጊዜው የሚለቀቁ መንፈሳዊ ተረካዎች እንዲደርሶ የደወል ምልክቷን ይጫኑ። አሁን ወደ ጀመርነው ታሪክ እንመለስ። አብራችሁን ሁኑ። አንድ ቀን ግብፃዊ መቃርስ አባ ጳምቦን ለማግኘት ከሴቲስ ተነሶ ወደ ተራራማው ሀገር ወደ ንጥሪያ ሄደ። በዚያ የሚገኙ በእድሜ የገፉ መነኮሳት አባቶችም አባታችን እባክህ ያለህን ቅዱስ ቃል አጋራ ይሉታል። እርሱም እኔ መነኮሳትን ተመልክቼ አለሁ እንጂ ገና መነኩሴ አልሆንኩም። ከእለታት አንድ ቀን በባአቴ ውስጥ ተቀምጬ ሳለሁ አሳቢ ወደ ምድረ በዳ በማውረድ መመልከት የምችለውን ነገር እንድመለከት እያነዘነዘ አላስቆም አላስቀምጣለኝ ይህ ሀሳብ ምናልባት ፈተና ሆኖ ከዲያብሎስ የመጣ ሲሆን ሊሆን ይችላል ብዬ በማሰብ ለአምስት ተከታታይ ዓመታት ከዚህ ሀሳብ ጋር ስዋጋ ቆየሁ። ይሁን እንጂ ከዚህ በኋላም ይህ ሀሳብ ሊተወኝ ስላልቻለ ተነስቼ ወደ ምድረ በዳ ወረድኩ። ጭልጥ ባለው በረሃ ውስጥ አንድ ባህር፣ በመካከሉም ደሴት ተመለከትኩ። ከምድረ በዳው ውስጥ የሚኖሩ አራዊት ወደዚያ እየመጡ ከባህሩ ውሃ ይጠጡ ነበር። በአራዊቱ መካከል ሁለት ሰዎች ወደዚያው ሲያመሩ ስመለከት ግን መናፍስት ይሆናሉ ብዬ ስላምን ኩፈራው መላ ሰውነት የሚንቀጠቀጥ ጀመር። ሰዎቹ መንቀጥቀጤን ሲመለከቱ ሰዎች ስለሆንን አትፍራ አሉኝ። በመረጋጋት ከወዴት ነው የመጣችሁት? ወደዚህ በረሃስ እንዴት ልትመጡ ቻላችሁ በማለት ጠየኳቸው። እነርሱም የመጣ ነው ከገዳም ሲሆን ከአርባ ዓመታት በፊት እዚህ ቦታ ላይ ለመገናኘት ተቀጣጥረን ነበር አንዳችን ግብፃዊ ስንሆን እናችን ደግሞ ሊቢያዊ ነን አሉኝና ቀጥል አድርገው ዓለሙ እንዴት ነው ውሃው በወቅቱ ይሞላል ዓለሙ በብልጽግና እየተደሰተ ነው በማለት ጠየቁኝ እኔም አወንታይን ገለጽኩላቸውና መነኩሴ መሆን የምችለው እንዴት ነው ብዬ ጥያቄ አቀረብኩላቸው ሰዎቹም በዓለሙ ውስጥ ያለህን በሙሉ ካልተውክ መነኩሴ ልትሆን አትችልም ብለው መለሱልኝ እኔ ደካማ ስለሆንኩ እንደናንተ ይህንን ለማድረግ አልችልም አልኳቸው እነዚህ አባቶች ይህንን ሲሰሙ እንደኛ ለመሆን ካልቻልክ ተመልሰ በአተ ውስጥ ግባና ስለ ኃጢአትህ አልቅ ሳሉኝ ትኩር ብያየኋቸውና ክረምት ሲገባ ሰውነታችሁ በቅስቃሴ አይደነዝዝም፣ በበጋ ወራትስ በፀሐይ ሐሩር አይነድም በማለት በመገረም ጠየኳቸው። እነርሱ ግን እንዲህ ባለው ህይወት ውስጥ እንድንኖር ያደረገው እግዚአብሔር ነው፣ ስለዚህ በክረምት ሰውነታችን በብርድ አይደነዝዝም፣ በበጋም በፀሐይ ሐሩር አይቀጥልም ብለው መልስ ሰጡኝ። አያችሁ መነኮሳት አባቶቼ፣ አስቀድሜ እኔ መነኮሳትን ተመልክቻለሁ እንጂ ገና መነኩስ ያልሆንኩም ያልኳችሁ በዚህ ምክንያት ነው። ከዕለታት አንድ ቀን ታላቁ ሰው አባ መቃርስ በኮረብታ ላይ ወዳለው ወደ አባ አንጦንስ ይሄዳል። እዚያ ደርሶ የበዓቱን መዝጊያ ሲቆረቆር አባ አንጦንስ ወጥቶ ማን አንተ ብሎ ጠየቀው። መቃሪም እኔ መቃርስ ነኝ ብሎ ይመልስለታል። በዚህ ጊዜ አባንጦንስ አባ መቃርስን በቆመበት ትቶት ወደ በዓቱ በመግባት በሩን በፊቱ ላይ ይዘጋበታል። ከረዥም ቆይታ በኋላ ትዕግስቱን የተመለከተው አባንጦንስ በደስታ ተቀብሎ አስገባውና ስለ አንተ ከሰማው በኋላ ለረጅም ጊዜ ላይህ እናፍቅ ነበር አለው። ከዚያም በእንግዳ አቀባበል ውስጥ ያሉትን ተግባራት አደረገለት። ረጅም መንገድ አቋርጦ ወደ እርሱ ስለመጣ አረፍ እንዲል ጠየቀው። ምሽቱ ሲደርስ አባንጦንስ ጥቂት የዘንባባ ቅጠሎችን ነክሮ ለራሱ እያራሰ ሲያዘጋጅ አባ እኔም ለራሴ ቅጠሎቹ እንድነገር ፍቀድልኝ ብሎ ጠየቀው። ትችላለህ አለው። በዚህ መሰረት ብዙ ጥቅል የዘንባባ ቅጠሎችን በውሃ ውስጥ አርሶ አዘጋጀ። ከዚህ በኋላ በጨለማ ውስጥ ተቀምጠው ስለ ነፍስ ድህነት እየተነጋገሩ የእጅ ስራዎቻቸውን መስራት ጀመሩ። መቃርስ የሚሰራው የዘንባባ ሰሌን ከርዝመቱ የተነሳ በበዓቱ ውስጥ ባለው ዋሻ አፍ ላይ ተንጠለጠለ። አባ አንጦንስ ንጋት ሲመጣ አባ መቃርስ የሰራውን ሰሊኖር ዘመት ተመልክቶ ከነዚህ እጆች ውስጥ የሚወጣው ኃይል ታላቅ ነው በማለት ተናገረ።